ምን አይነት ኬት እንደበቀልሽ፣ ለኦሮሞ መከራ፣ ለህዝብ መከራ በአንቺ ኮናሁን። ሶሻል ሚዲያ ኦሮሞ እንዲጠላ ጠንቅቃችሁ ከሰራችሁት አንዱ ጂጂክያ ወርቄ በጉዲፈቻን የመጣሁት እንዲ ነው ያልኩት እያላችሁ ኦሮሞን እንዲጠላ ባለጌ ነው ኦሮሞ እንዲባል ጠንቅቃችሁ የሰራችሁት እናንተ ናችሁ። እና ይቺ እንቁርቲ አሁን ደግሞ መታለች። እንቁርቲ የምትባል ዝፍዝፍ እስራኤል ነካ እንዳኛው አለልኝን እየነካች የአማራ ልጆች ተናደው ሀጫሉ እንዲረጡ የምታስደርግ መደዴ ባለጌዎች ስርዓቱ ኬት እንደወለዳችሁ፣ ማንም ብሔራችሁን ወክሎ ያልጠራችሁ ግን እየወጣችሁ ብሔር የምታሰድቡ ብሔርና ብሔር የምታገናኙ ደነዞች አላችሁ። የጊዜ ጉዳይ ነው። ዋጋ ትከፍላላችሁ፣ ዋጋ ትከፍላላችሁ፣ ዋጋ ትከፍላላችሁ። መብርሃንን ኦሮሞን እንደ እንትን እንዲጠላ የሰራችሁ እዚህ ሚዲያ ላይ፣ በተለይ ወርቄ እዚህ ሚዲያ ላይ ኬት እንደሆነ አራግፈው አራግፈው የጣሏችሁ። እኔ ግራን ይገባል የሰው ስብና የሌለባችሁ ሰው። በእውነት ሶሻል ሚዲያውን አግማመት እንድታገኝ የዘወትር መቃቤ ህጉ። ኮንሰርት አለብኝ ለፋሲካ ለፋሲካ ኮንሰርት። ኤሪ ተምሯል የትምህርት እድል አግኝቷል። በውጭ ሀገር ደረጃ ወይስ የትኛው ሀገር ነው የተማረው? ጻፉልኝ። ተምሯል ግን አንድ ሰው በሚስት ግድያ ተጠርጥሮ ገብቶ ይገላትም አይገላትም ሚስቱ ሞታለች። ለጃጅ ደብዳቤ ጽፈ ሚስት አርባ ሳይሞላት ገና ቤተሰቦቿን ለቅሶ ንፍሮ እንኳን ሳይነሳ እኔ አንዱ አለም ውደሳ ይሄ የፋሲጋ በዓል ስለደረሰ ዘፈን ሊዘፍን ስለሆነ ልቀቁኝ እና ልዘፍን። ተለቀቀ። ከዛስ ለእኛ ፋሲጋ ጌታችን መድኃኒታችን ለእኛ ብሎ ለተሰቀለበት ትንሳኤ በዓል ያ ቢልል ያ ቢልል ብሎ ዘፈን ዘፈን ልዘፍን፣ ዘፈን ይድፋቅ። ምን ልዘፍን? ያኛው የድሮውን ዘፈን ነው ወይስ ሌላ አዲስ ገጠምክ? ምን ልዘፍን? የኦሮሞናት ዘፋኛ ቶልድም ተብላችኋል እንዴ እናንተ? የኦሮሞናት ከዚህ በኋላ ዘፋኛ ቶልድም ብሎ እያላችኋል። ግን ለዚህ ልጅ አሁን ይዛችሁ የምትቆሙ የባሰኩኝ እንድንሰድበው እንድንሞልጨው እኮ የምታደርጉን እናንተ እኮ ናችሁ። ይሄ ሲቪጣ የኤችአይቪ ማስታወቂያ የመሰለ ይለቀቅና ይዘፍናል። ትገባላችሁ አይደል? ትገባላችሁ ሪሊ፣ እናንተ ሲቢጣ ትገባላችሁ። አላቅም ግን አንድ ዘፈን አለ የአቢሪሮ ምን አይነት እሳ አማካሪ ነው ያለው ይሄንን ሀሳብ ሲያመጣ፣ ኖ ኖ አትሉትም። እንደ ስብና ባይገላ፣ ኦኬ፣ አልገላትም። እራሷ ተናዳ በማን ተ ተናደደች እንግዲህ፣ ከቤተሰቦቿ ጋር አስራ ሁለት ሰዓት ተኩል ሚድናይት ድረስ አውርታለች። ከማጋን ለተናደደች ባናቅ በራሷም ትናደድ በሱም ትናደድ። ለራሷን ገፍትራ ሞተች። ወዳታለሁ ብሎ ሶሻል ሚዲያ ላይ ቅቄቅቄ እያሉ የሳቁ የተነሱ ቪዲዮ እንደሚዋደዱ የሚያሳይ ቪዲዮዎች መቼም ይታያል። እንዲያው የቤት አልጋ የውስጥ ጋ ለሚዲያ ሲባል ፈገግታል። ጠላታቸው ለመሳቅ ችግር የለም ስቃይ አይተናል። ሪል ፍቅር የሚመስል ሁለታቸው ላይ ይታያል ያንንም ሰው ስላየ ቤተሰቦቹም የተሸወዱት ለዛ ነው። ግን በየትኛው ሞራሉ ነው ሰርግ ልዝፈን የሚለው? ማነው ለኮንሰርት ምን እግዚአብሔርን እህቴ ይመስል በጣም እናንተ በጨከናችሁባት ቁጥር እኔ እንዳልተዋት እናንተ በጨከናችሁባት ቁጥር እኔ ስለሷ ልጮ አድርጋችሁኛል። እናንተ ኮ ወጥታችሁ በስነስርዓት ድምፅ ሆናችኋት ቢሆን እኛ እኛ እያጫሉ ጊዜ አሁን እኛ አኝኛልን አጫሉን የገደለው ይውጣ። እንደዚህ ካልሆነ ካልሰማን ካላየን አልን አላልም እናንተ ወታችሁ ድምፅ ሆናችሁት በከፊሉ ወታችሁ እንዳላችሁ እንደማንም ኢትዮጵያዊ ቢ ቪዲዮዋ አስታውሳለሁ። ቪዲዮ ሰርቻለሁ ልበል የሆነ ነገር አድርጌያለሁ። ቲሸርቱን ያጫሉን ቲሸርት ቲሸርቱን አሰርቼ በለንደን ምድር መብርሃንን አሜሪካን አሉ የኦሮሞ ልጆች መናገር ይችላሉ። የተለያየ ቦታ ልክ ያለው አጫሉን በጃምፐር አሰርቼ እኔ ነበረኝ። ፕሌን ላይ ሻንጣይ ተሰርቆ ነው ይሄ ጃምፐሬ የተወሰደብኝ። አስወርት ጎድ በአጫሉ ጃምፐር አሰርቼ ለብዙ ሰዎች ልኬ ራሴ ነበረ ላስታይም። እዚህ ለንደን ወሮ በላ አለ። ለንደን እኮ ሻንጣይ ይሰረቃል። ሻንጣይን ሰረቁ ሁለት በቃ የማላገኛቸውን ልብስ የጠፋብኝ የእሱና አንድ ቀሚስ አለ። በጣም ሞዶ ቀሚስ ይሄ ቀሚሴ ይሄ ቀሚሴ እና ያጫሉ ጃምፐር በጣም የማላገኘው ይሄን እንኳን ኦንላይን አሁን አለ ብለውኛ ልገዛዋለሁ ነው። ያጫሉ ጃምፐር የጠፋብኝን ላሳያችሁ ሞት አድርገዋል። አሜሪካን ላሉ ለኦሮሞ ልጆች፣ ለብዙ ልጆች ልኬላቸዋሉ። ይሄ ታያቸዋል ሀጫሉ ይሄን ኢትዮጵያ ሲሄድ ነው። ትንሿ እንዲህ የምትጎተተው ሻንጣይና ተሰርቆ እዚህ ለንደን ላይ ይሁን ላይ ለብሱት ተሰረቀብኝ። ያው የሆነ በጣም የምትወዱትን ልብስ ነው እንትን ላይ የምታስቀምጡት እና ተወሰደ። ሰዎች ችግር የለም ግን ለማስታወሻ ስቲል ፎቶግራፍ አለኛ ብሬ የተነሳሁት በዚህ መልኩ ሀጫሉን እንትን አሳልፈን እንትን ማባያውን መታሰቢያውን ጃምፐር አሰርተንለት ነበረ። ሶ እያልኳችሁ ያላችሁት በስነ ስርዓት ሁላችሁም ስብና ተሰምቷችሁ ለዚህ ድም ድምፅ ከሆናችሁላት ድምፅ ሆናችሁላት እንደ አንድ ኢትዮጵያዊ ሁለቴ ሶስቴ ጮኬ ኦኬ፣ እናንተ አላችሁ ትከታተላላችሁ እንዳንል አብራችሁ የበላችሁ የጠጣችሁ አብራችሁ የምታውቋት ነቅሶ ሳደርሱ እብን ሶሻል ሚዲያ ላይ አልፖስታችሁም ስቶሪ ላይ አድርጋችሁ ሀያ አራት ሰዓት ሲጠፋ አለቀ። ሁላችሁም ባይባልም በጣም ጥቂት እንደ ብዛታችሁ ሶሻል ሚዲያ ላይ ሁላችሁም በሚባል አስር ፐርሰንት የማትሞሉ የኦሮሞ ልጆች ወጥታችሁ ለዚችሊ ድምፅ ስትሆኑ፣ ሌሎቻችሁ ግማሻችሁ ዝም በማለት ግማሻችሁ ጭራሽ ፎቶዋን ዘቅዝቃችሁ በመሳደብ በሚገርም ሁኔታ ባደረጋችሁት እኛ ኢትዮጵያን ደግሞ አለንላት ብለን የመውጣት መርታችን የተጠበቀ ነው ድሮ ጭራሽ እናንተ ደግሞ እንደዚህ ስታገሏት ዋስ ሁኑን ብለን እኛ ስለሷ ጆሮችንን ሰጥተን መፈለግ ጀመረ ምንድን ነው ምን ተፈጥሮ ነው ኢትዮጵያ እህታችን ናት የኦሮሞ ልጅ ናት አባቷ እንዲህ እንዲህ የሚያካክሉ እናት ወልዳሃለች። እስቲ ውጣና ኮንሰርት አዘጋጁ። እናታቸው ወልዳቸዋለች፣ እነሱም ኦሮሞ ናቸው። እናንተ ወንድ ናችሁ፣ እሱን አስወጡታችሁ። እሱ ኮንሰርት ያዘጋጅ። የእሷ የለም። ኦሮሞ ሕዝብ የማይቆምላት ከሆነ እናያለና ያን ያህል አባቷ አሉ በሕይወት፣ እናቷም አሉ፣ ወንድምም አላት፣ ታናሿም ቢሆን ስለዚህ በፌር በፌር እናንተ ብትቆሙላት፣ እኔ ስለፈልፍም አልገኝም። ስለዚህ እሷም ከኦሮሞ ነው የወጣችው፣ እሱም ከኦሮሞ ነው። እሱም ለኦሮሞ ሰርቷል፣ እሷም ለኦሮሞ ሰርታለች። በተቻላም መጠን ባህሏን ለማስተዋወቅ እስቲ ግቡና ቲክቶኳን መብርሃን፣ ምስክሬ ነው። እዩት ሚዲያዋን። እኔ እኳ አላቃትም ነበረ ለኦሮሞ በተቻላት መጠት ኦሮሞነቷን እንዲታወቅላት ባህሏን በኦሮሞ አለ በተባለ ባህላዊ ልብስ ለብሳ ኦሮሞነቷን ስታስተዋወቅ የነበረች ልጅ ናት። ለሱ ደግሞ ኮንሰርት ሲያዘጋጅ እራሱ ከአንደበቱ ሰይፉ ላይ ያለው ፋንታኑን ኢንተርቪው አዳምጡት። ለዚህ ቦታ ለመገኘቴ እሷ ናት ከጀርባ የሆና እሱ የሆነ ነገር ሲያዘጋጅ መድረኩ ምኑ እንዳይበላሽ ምን አብረው ስትሰራ ከፍ እንዲሉ አብሮ የነበረች ልጅ ናት። ሶ በዚህ የሚሆን በንዴት የሚሆን ሰክሮ ጠጥቶ የሚሆን ሞታለች አለ ጀስተስ መንግስት። እሱ ለመግደሏ ግን ያማል፣ እንደ ሴት ያማል፣ በእውነት ያማል። ሰፈን ሀጫሉን ፎቶ አድርገ የምትስቃለ የእሱን የዚኔ ሲሚጣ አርቲስት ይዘ የምትስቋላችሁ ሳውቁ ለእናንተ ፈን ሊሆን ይችላል። ለእናን ለአባቷ ግን ዳግም ሞት ነው የሞቱት። ዳግም ሞት እናንተ ሳቁ፣ ችግር የለም ደስታችሁ ሊሆን ይችላል፣ ሳቁ። ለእናት ለአባቷ ግን እነሱም ደም እያነቡ ነው። እነሱም ከኦሮሞ ነው የተወለዱት። እናንተ ሳቁ። አጫሉ የዚህ አይነት ስብና የለውም። የአጫሉን ፕሮፋይል አድርገ የምትስቅ አጫሉ እንዲህ አይነት ስብና የለውም። ለሰው ልጅ የሚያዝን የሰው ልጅ አስተሳሰብ ያለው እናንተ እዚህ ጋር ሀጫሉና የሷን ፎቶ የምታረጉ ኦሮሞ እንሰሳ ነው፣ ከብት ነው፣ አያስብም፣ ደንቆሮ ነው ለማስባል የእሱም ፕሮፋይል አድርጋችሁ የምትስቁና ፍትህ ለአንዱ አለ የምጠይቁ እኛ ጭንቅላት ተወያይናል። ሰው ምን ይላል፣ ምን ይታዘበናል? ብላችሁ ብታስቡ ትቅቅል ነው። እሱ ደግሞ መሀይም አራተኛ ክፍል አምልጦ የመጣ መሀይም ጋሪ ገፊ መሆኑ የምታውቁት፣ ሚስቴ ሞታ እኔ ኮንሰርት ስላለብኝ ለፋሲካ ዳኛው ይልቀቀኝ፣ አለበለዛ ኪሳ የአባት አምላክ ኪሳራ ይጣልብ። ከእንግዲህማ አታገኝም። ኪሳራ ስለሚገጥመኝ ዘፈኑ እንዲዘፊን ዘፈንክ? ከዛስ ምን አይነት ዘፈን ሊዘፊን ነው? ያሚልለ ያሚልለ እሾ እሾ ሲል ከዛስ፣ አምሯችሁ እናንተ ዱላ ይዛችሁ አሸሼ ገዳ ዋቁት የዛኔ ነበር። እናንተ አይ መንግስት ፈቅዶ ባስወጣውና ኮንሰርት አዘጋጅቶ በገባ አታረጉትማ። አሉ፣ ትክክለኛ ስብና ያላቸው አዲስ አበባ የተወለዱ ኦሮሞዎች አሉ። የሀረር ልጅናት የሀረር ኦሮሞ አለ። ቂጥህን እያነል እና እናስገባላችሁ። እስጢ ወንድ ናችሁ እናንተ አድርጉ። አንድ ለቃችሁ፣ አንድ ለቃችሁ፣ እግዚአብሔር ምስክሬ ነው። እንዴ ለምን ህይወት ያታልፍ? አንዳንድ ጊዜ እኮ ስለ እውነተኛ ሰው መሞት ሰማዕትነት ነው። ሰማዕትነት ነው። ስለ እውነት ሰው መሞት ሰማዕትነት ነው። አይደለም ኦሮሞ ቀርቶ እኔ የጉራጊቷ ልጅ ለእሷ ብሞት ሰማዕትነት ነው። እንደዚህ አይነት ግፍ በተወለደችበት አገር ይጨርሳችሁ። እኔ ያንን ነው የምመኝላችሁ። ለእናንተ የፈጠረኝ አምላክ የእሷን ፍትህ የእሷን እንትን፣ የደበቃችሁ እያወቃችሁ ምን እንዳደረጋት እያወቃችሁ ሰምታችሁ የቀነኒሄት፣ አንቺ ደንቆሮ ዝብስፍ፣ አንቺ አለሽበት፣ አንቺ አህያ ሀሬ፣ አንቺ አለሽበት፣ አንቺ ሰራተኛ፣ የእሷን እንትን ሰራተኛ በምን በኩል ሄዳ ትናገራለች? ሰራተኛዋ ደህና ናት፣ አልፈርድም። ቡጣዬ የኔ ንግሥት። እና እነዚህ ሁለቱ ገዳይ እህትና ወንድም ናቸው። ሰክሮ በየትኛው ሲቢጣችሏት ነው? ለሁለት ተያይዘው አቅፋው እኮ ነው ከፎቅ የለቀቋት። ከለቀቋት አብረውን የለቀቋት። የእስራኤል አምላክ እኛ ላየነውን አንተ የምትቀርጽ እኛም ማንሰማውን የምትሰማ አንተ ብቻ ነው የሚቻል። ተንበርክካችሁ ሊ ነው የምትለው። ግን ቤተሰቦቿ ሰፖርት የሚያደርጓት ፍቅር የሚሰጧት አብራቸው ሶሻል ሚዲያ ላይ ከአባቷ ከእናቷ ጋር ምን ያህል ለቤተሰብ ፍቅር ያላት ልጅ እንደሆ ይሄ ያሳያል። እነዚህ ሰዎች አሁን ምን አይነት ፔን ውስጥ እንዳሉ መገመት አያውቅትም። አሁን የቀነኔ አባት ለልጃቸው ቢሞቱ ትልቅ እረፍት ነው ገለው ጠጥተው አንዱ አለምን አይደለም ታስሩ ያላገጡትን በእሷ ስም ሊነግዱ ያሰቡትን ሞቷን የገለዱባትን ክላሽ ታጥቀው መዘረር ነበር። እኛም አለ እግዚአብሔር። አይደለም እንዳባት እኔ ማለቃት ልጅ አሞኛል። ሞሮኒካ የጻፈችውን አይታችኋል፣ አይታችኋል? ያ ነው የአማራ ስብና ዘፋኛ የጻፈችውን አይታችኋል። ከአንዴም ሁለቴ አግኝቻት ነበር፣ በስራ አጋጣሚ ከሰላምታ የዘለለ የለንም። ሰላም አልኳት። ዛሬ ላይ ግን ፎቶግራፎቿ ሲወጡ ስለ እሷ የሰማውን ሳይ ምን አለ ባናገርኳት አለኝ። ምናት ነግራት ትችላለች፣ ግን እንደ ሰው አግኝታ ካወቀች አያችሁ፣ የሚፈጥረው ፍሊንግ ባዋራት፣ ለእኔ ተነግረኝ ይሆን ባዋራት። አያችሁ የሰው ልጅ ስቱ እንደዚህ ነው የምታስበው አያችሁ ስብእና ባዋራት ቢሆን ከዚህ አማራ ጋር የምትጣለው ሮሚ፣ ደህና ነሽ? ደህና ሁኜ ነው። እኔ እኮ አንዳንድ ሰገጤዎች የምጽፉት ራሱ በጣም ያስቃል። ሮሚ፣ ደህና ነሽ? ደህና ሁኜማ ነው እንደዚህ እንደ ጣቃ የምትቀደደው።